ልመረጥ ተብሎ ውድድር የሚገባ መሆኑን አላውቅም። ከዩኒቨርስቲው የሚወጡ ናቸው። በመንፈቅና ውስጥ እየተዘፈቁ ያሉት ይመደብልን ተብሎ የተመደበባቸው ሀገረ ስብከቶች እውነት አባቶች ነበሩ የተመደቡት? እግዚአብሔር የሌለበት ጩኸት፣ እግዚአብሔር የሌለበት ነገር ቤተክርስቲያንን የትም አያደርሳት። ለደሞዝ እና ለአበል የሚሮጡ አባቶች መሳይ አባቶች ለውጥ በማይመጡ ጉዳዮች ላይ ተናግረን ሆድ እንዳናሻክር ስለፈራው የቤተ ክርስቲያን መሰንጠቅ ያላረካቸው፣ ለድጋሜ ውርደት፣ ለድጋሜ ሞት በብሔር

አስፈለገ ደግሞ ቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ወድቀ ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልን። ሰላም ጠና ስጠልን። ክብራን ተመልካቾቻችን እንደምናላችሁ ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። እንግዲህ የቅዱስ ሲኖዶስ ርክበ ካህናት ጀምሯል ማለት ነው። ብፁዓን አባቶቻችን በጸሎት ያስጀመሩትን አጀንዳዎች እኛ እንግዲህ ነገር በመሰነጣጠቅ አባቶቻችን መሀል ንፋስ እንዲገባ ልዩነት እንዲሰፋ ማድረግ አለብን የሚል እምነት ስለሌለን እንደ ከዚህ ቀደሙ ይሄ በዚህ መልኩ ቢታይ የሚሉትን ሳይሆን አባቶች እንግዲህ እግዚአብሔር ከነርሱ ጋር እንዲሆን እውነትም በጉባኤ መንፈስ ቅዱስ አብሯቸው እንዲሆን መጸለይ የሚያስፈልግበት ጊዜ ላይ ያለነው። እጅግ በጣም የሚያስፈራ የሚያስደነግጥ ነገር ነው። መጨረሻ ላይ በሆኑ ብለን የማናስባቸው ግን በሰልፍ አደባባይ ወተን የማንቀይራቸው እውነቶች አሉ። እግዚአብሔር ያንን እንዲሰማን ግን ሁላችሁም በጸሎት በመሆን ለዚች ቤተክርስቲያን ይሆናል ይበጃል የሚሉ ሀሳቦች እንዲወሰኑ እግዚአብሔር አምላካችን ይርዳን ማለት ነው። ሶስት ብፁዓን ሊቃነ ጳጳሳት ዛሬ እንደዚህ ወደ ሀገር ውስጥ ገብተዋል። ብፁዕ አቡነ ጴጥሮስን ጨምሮ ማለት ነው። አንድ ሁለት ሀሳቦችን ማለት ፈለግኩኝ። ብፁዓን አባቶቻችንን፣ ቡራኪያችሁ ይድረሰን፣ እንኳን በሰላም ወደ ሀገራችሁ ገባችሁ። የሚያሳዝንም የሚያስገርምም የሚያስደስትም የሚያስከፋም ጊዜ ላይ ያለ ነው። የሚያስደስተው ነገር ብፁዓን አባቶቻችን ወደ ሀገራቸው ወደ ልጆቻቸው መግባታቸው የሚያስደስት የሚያስገርም ሆኖ ከልጆቻቸው እንዲታገዱ ከምድራቸውም እንዲሰናበቱ የተደረገበት አጋጣሚ ደግሞ የሚያሳዝንና የሚያስከፋ ነው። ጊዜ ሁሉን ይፈተዋል። አንዳንድ ጉዳዮችን እኛ እንፈታቸዋለን። ሁሉን ነገር ደግሞ እግዚአብሔር ይፈተዋል። አንዳንድ ጉዳዩን ደግሞ ጊዜም ይሰጠዋል እና ጊዜ እንግዲህ እግዚአብሔር ተጨምሮበት አሳይቶናል። ስለዚህ ቆም ብለን ልናስብበት፣ እንደው ዝም ብለን ተነስተን በፌስቡክ በዩቲዩብ ጫጫታ የምንመጣበት አይደለም። ከዚህ ከብፁአን አባቶቻችን ርክበ ካህናት ጋር ተያይዞ የሚነሱ አንዳንድ ሀሳቦች አሉ። የግል ሀሳብና ፍላጎት ያለባቸው ብዙ አካላቶችን እያየን ነው። የቀጣዩ እንግዲህ ከተያዙት አጀንዳዎች መካከል ሃያ አራት ያህል አጀንዳዎች ተይዘዋል። እጅግ ትንሽ ያሳዝናልም ያስገርማልም የምናያቸው ጉዳዮች ይኖራሉ። ከሃያ አራቱ አጀንዳዎች ውስጥ ምዕመኑን የትኛው ይጠቅማል ብለን ብንቆጥር እንዲሁ በቀጥታ ግንኙነት አንድ ሁለት ብለን ብንመጣ ያን ያህል ላይሆን ይችላል። ግን እግዚአብሔር እንግዲህ ለበረከት እያደረገው ብለን እናልፍበታለን፣ እንሄድበታለን። ታዲያ ከመጨረሻ ላይ የመጣው ግን የረክበ ካህናቱ የመጀመሪያ አጀንዳ ይሆናል ብዬ የማስበው የጠቅላይ ቤተ ክህነት ምርጫና እንደዚ የቅዱስ ሲኖዶስ ዋና ጸሐፊ ነው። አጀንዳዋን ወደኋላ አድርገዋታል። ኋላ ላይ ይወያዩበታል ወይስ ከፊት ባላውቅም፣ የዚህ የርክበ ካህናቱ ብፁዓን አባቶቻችን ትልቁ ትኩረት አላቸው ብዬ የማስበው የጠቅላይ ቤተ ክህነት ስራ አስኪያጅ እና ጸሐፊውን የመምረጥ ነው። እኔ አንድ ነገር ይገባኛል። የበረከት ስራ ልስራ ብሎ እግዚአብሔር አምላክ ሆይ አግዘኝ ይባላል እንጂ ልመረጥ ተብሎ ውድድር የሚገባ መሆኑን አላውቅም። ጠቅላይ ቤተ ክህነት ስራ አስኪያጅ ሲኮን የበረከት ስራ ለመስራት የአገልግሎት ስራ ለመስራት ለምእመኑ አራያ ለመሆን ለቤተ ክርስቲያን ዋጋ ከመክፈል ባለፈ ትርፍ ምን እንዳለው አላውቅም። ግን ትልቁ ሽኩቻ፣ ትልቁ ሩጫ የዚህ የስራ አስኪያጅነቱን ለመያዝ የፀሐፊነቱን ቦታ ለመደረብ እየተደረገ ያለ በጣም እጅግ የሚያስገርም የሚያስደንቅ ፉክክር አለና ምን እንደሆነ አልገባኝም። እግዚአብሔር አምላክ አባት ይስጠን፣ አባት ይስጠን። ብፁ አቡነ እገሌ ጠቅላይ ቤተ ክህነቱን ሊይዙት ነው እጹ አቡነ እገሌ ጠቅላይ ቤተ ክህነቱን ቢይዙልን የሚባሉ ሐሳቦችን እኔ በግሌ ብዙ አልቀበላችሁም። እኔ ብዙ በግሌ አልቀበላችሁም። እግዚአብሔር የሌለበት ጩኸት፣ እግዚአብሔር የሌለበት ነገር ቤተክርስቲያንን የትም አይደርሳትም። እግዚአብሔር ያለበት እግዚአብሔር የመረጠውን ግን አባት ይስጠን በቅዱስ ሲኖዶስ ውስጥ አሉ ብለን የምናስባቸው አባቶች በክህደት በመንፍቅና ቤተክርስቲያኗን በመጣል የሚታይ ስራን የሚሰሩ ቢሆኑ እንኳን ለዚህ ስራቸው እግዚአብሔር እንደሚጠይቃቸው ብናምንም እኩል አባቶቻችን እንደሆኑ ነው የምናውቀው። ግን በሰውኛ አይን፣ በሰውኛ አስተሳሰብ፣ በሰውኛ ድርጊት እግዚአብሔር የሚያየው እንዳለ ሆኖ ክፉ ስራን ለቤተክርስቲያን እየሰሩ ክፉ ስራን በምእመናን ላይ እየሰሩ ክፉ ስራ በቤተ ክርስቲያን እንዲደርስ እያደረጉ ያሉ አባቶች ይህንን ቦታ ቢይዙት ለሌላ ክፋት ነገር አሳልፈው እንዳይሰጡ ፍራቻ አለን። ይህን ልባቸውን እግዚአብሔር ቀይሮ ቦታቸውንም የሚሰጣቸውን አባቶች አጠንክሮ ቅድስት ቤተክርስቲያንን ሰላም ያደርግልን። ነገሩ ከባድ ነው ክቡራን ተመልካቾቻችን። እንዲህ እንደቀላል በአስተያየት የምናልፈው አይደለም። በጣም የሚያስፈራ ሰሞኑን ሚዲያ ላይ የለንም፣ ቶሎ ቶሎ አንመጣም፣ ምንድነሱ የሚል ከራስ ጋር ትግል ውስጥ ገብተንበት እንግዲህ አጀንዳ ይቀርጻሉ የተባሉ አባቶች ብዙ ብናገር ደስ ይለኝ ነበረ። ብፁዕ አቡነ ጎርጎሪዎስ ብፁ አቡነ ቀለሜንጦስ፣ ብፁ አቡነ ኤዎስጣቴዎስ፣ ብፁ አቡነ ኤልያስ አርባ ምንጭ፣ ብፁ አቡነ ሩፋኤል፣ ብፁ አቡነ ዜና ማርቆስ፣ ብፁ አቡነ ኤልሳ ናቸው። ሆዲፍጀው ብፁዋን አባቶቻችንን በጸሎት ብቻ እናግዛቸውና እግዚአብሔር ለቤተክርስቲያን የሚበጀው እንዲወሰን ጥረት እናድርግ። ለውጥ በማይመጡ ጉዳዮች ላይ ተናግረን ሆድ እንዳናሻክር ስለፈራውም አጀንዳዎቹን አየኋቸው። ከቤተ ክርስቲያን ጋር የሚሄዱ አጀንዳዎች በብዛት መምጣት ነበረባቸው። አንድ ታሪክ ልንገራችሁ ክቡራን ተመልካቾቻችን። ወደ ቅድስት ሀገር ኢየሩሳሌም ለመሄድ ሰሞነ ሕማማት ከመግባቱ አንድ ሳምንት ቀደም ብሎ ባለው አርብ ላይ በቤተ ክነቱ ተገኘው። መነኮሳትም ገዳማውያን በቤተ ክነቱ ናቸው ያሉት። ምንድን ነው ብዬ ጠየኳቸው። ጽላት ተሰርቆብን ነው ጠፍቶብን ነው ጽላቱ የተወሰኑ ግለሰቦች በኛ ገዳም ላይ ገዳሙ ገዳምነቱ ተሽሮ ወደ ቤተክርስቲያን ከመጣና ወደ ቤተክርስቲያን ወረድ ብሎ የምንፈልጋቸውን 17 ያህል ሰዎች ከቀጠራችሁ ይሰጣቸዋል። ይሄ እንዴት ይሆናል ብለን ድምፅ ለማሰማት ነው የመጣ ነው አሉኝ። ከልብ ያዘንኩ። ይሄ ያለ እውነት ነው የምነግራችሁ፣ በማስረጃ ያለ፣ በቪዲዮ ቀርጸናል። እዚህ መተው እስካሁን ድረስ ያላወጣ ነው እስኪ ይለፍ በሚል ነው። በጣም በሚያሳዝን መልኩ ክብራን ተመልካቾቻችን አይደለም ለገዳማውያን አባቶቻችን፣ ለካህናት አባቶቻችን፣ ለአገልጋዮቻችን ይቅርና በሰብአዊነት ብቻ በመንገድ ዳር ለወደቁ እህት ወንድሞቻችን፣ አልባሽ አጉራሽ ለሌላቸው ሕዝቦቻችን በዓልን ሳይፈስኩ እንዳይውሉ ብለን ለማስፈሰክ የምንጥር ምእመናን ገዳማውያን የባንክ አካውንታቸው በሀገረ ስብከቱ ታግዶ በአዲስ አበባ ሀገረ ስብከት ነው ታግዶ እንደው ሌላው ይቅር ጾሙን እንኳን እንፈስክበት፣ በገዳም ውስጥ የአንድነት ኑሮ ነው እና ያለው፣ እባካችሁ አካውንቱን እንኳን ክፈቱልን ቢሉ የሚሰማቸው አልነበረም። እና ከልብ ያዘንኩ ይሄ ነው። አጀንዳ መሆን መቻል ያለበት የቤተክርስቲያን አባቶች የቤተክርስቲያን ልጆች ምእመናን ወቅቱ በአማንያን እና በኢ አማንያን መካከል ትልቅ ክርክር የሚደረግበት ነው። ስንት አማኞች እምነታቸውን ጥለው ሄዱ? ስንት ኢ አማንያን አምነው ተጠመቁ? ሪፖርት እንስማ ከየሀገረ ስብከቱ የለም። ሳይከፈላቸው ግን የስድብ ውርጅብኝ እየወረደባቸው በየማህበራዊ ሚዲያ ላይ ከጠላት ጋራ የሚተናነቁ የተዋህዶ አርበኞች የቅድስት ቤተ ክርስቲያን ልጆች የሚያጀግን የሚያበረታ አጀንዳ የለም። በማህበራዊ ሚዲያ ላይ አጀንዳ ይዘው የሚመጡ እህት ወንድሞቻችን ከተዋህዶ ጎኖ ነው ለቤታቸው የሚመሰክሩ ልጆቻችሁ በግል ጥረታቸው ባወቁት እውቀት እንጂ በጀት እየተመደበለት ምንዳ እየተቆረጠለት መናፍቃንን እያፈራ ያለው በዩኒቨርሲቲ ውስጥ እንኳን እንዲማሩ እድል አልተሰጣቸው ከዩኒቨርሲቲው የሚወጡ ናቸው። በምንፍቅና ውስጥ እየተዘፈቁ ያሉት በጀት እየተቆረጠለት ምንዳ እየተሰጠው የማያምኑ ሰዎችን የሚያፈራው ዩኒቨርሲቲ በእውቀት በልጽገው በእምነት ታጥቀው ስንት ኢያማንያንን የመለሱ ሰባኪያን የደርሰዋል ብሎ የሚጠይቅ አጀንዳ የለም። ያሳዝናል፣ በጣም ያሳዝናል። መነገር መነጋገር ያለበት ሊቅ ሊቃውንቱ ከቤተ ክርስቲያን ተሰዶ የማንም ጎረምሳ ወንበዴ በምንፍቅና አብዶ ቤተ ክርስቲያን ውስጥ ቁጭ የሚልባት ጊዜን እንዴት እናጥራው ብሎ የሚሞግት አጀንዳ የለም ያነበር አጀንዳው መናፍቁን እንዴት እንለይ ቅባቱን እንዴት እናስወግድ ዘረኛውን እንዴት ሀይ እንበለው ካራውን እንዴት እናስወግድ የሚል አጀንዳ አልሰማንም በግልጽ ምናልባት የጅብ ችኩል እንዳይሆን ሆኖ ከሆነ መጨረሻም ላይ የምንነጋገርበት ስለሆነ ነው ስለ ነፍስ የሚጨነቅ አጀንዳ በሀያ አራቱ ላይ አላየውም። አዲስ ሀገረ ስብከት ይመደብልን ጥያቄን አይቻል አዲስ ሀገረ ስብከት ይመደብልን ጥያቄ እንደ ቀልድ እንዲታይ አልፈልግም። አባት የናፈቃቸው እውነተኛ ጥያቄ ከሆነ አባት የናፈቃቸው አባት ለማግኘት ነው። እምነት የሳሳበትን እምነትን ለማጠንከር ነው። ቤተክርስቲያን በተዘጋጀበት ቤተክርስቲያን ለማስከፈት ነው። በግልባጩ ግን አባት የለንምና አባት ጠይቁ ብለው ከውስጥ የሚያደራጁ በእምነት በምግባር ከተዋህዶ ጎን የቆሙ ሳይሆን ሆዳቸው ያልሞላ ደረታቸው ያልቀላ በምንፍቅና ሰበብ በቤተ ክህነት ውስጥ የተሰገሰጉ ደሞዝ ያልጠቀማቸው የሰው ደም ያልበቃቸው የቤተ ክርስቲያን መሰንጠቅ ያላረካቸው፣ ለድጋሜ ውርደት፣ ለድጋሜ ሞት በብሔር አባት ለማደራጀት የሚመጡ አሉና በጥንቃቄ መታየት መቻል አለበት። አባት አላነሰንም። አንዱ አባታችንን አባት አድርገን እንኳን በምድር የተሰጣችሁን እናንተን እንደ ብዙ ማየት ሲኖርብን የላይኛውን አባት ረስተን እናንተን ማሳንሰን መመልከታችንን ሳይሆን በራሱ ሳስበው ይገርመኛል። እዛም እዚህም አባት ይመደብልን ጥያቄ ቆም በሰል ተብሎ ቢታይ ይመደብልን ተብሎ የተመደበባቸው ሀገረ ስብከቶች እውነት አባቶች ነበሩ የተመደቡት? በየጫካው የሚያሳፍኑ አባቶች፣ ጽላት የሚያዘርፉ አባቶች፣ በዘር በጎጣ የሚያስቡ አባቶች፣ ለደሞዝና ለአበል የሚሮጡ አባቶች መሳይ አባቶች። ቆም ብሎ እግዚአብሔር የምናስብበትን ጊዜ ይስጠንና እጅግ የሚያስገርም የሚያስደንቅ ነው። እንግዲህ ብፁዓን አቦ ሊቃነ ጳጳሳት ወደ ሀገር ውስጥ እንዲገቡ ሲደረግ ሁለት መልክ ነበረው። ከሀገር ተባረው እንዲሰደዱ ሲደረግ ዩቲዩብ ነበር የዘገበው። ብፁዓን አባቶች ወደ ሀገር ውስጥ እንዳይገቡ መከልከላቸውን ሲጮህ የነበረው ዩቲዩብ ነው። መግባታቸው ሲፈቀድ ግን ቀድሞ የተናገረው የሀገሪቱ ቴሌቪዥኖች ናቸው። ይገርመኛል። አንዳንዴ የሚና መደበላለቅና የቅዱስ ሲኖዶስ የመንግስት መግለጫን ተከትሎ መግለጫ በወቅቱ አላወጣም ነበረና ሁለት ጥያቄ ነበረ፣ መንግስት ይግቡ ብሏል። ቅዱስ ሲኖዶሱ አላመዘንበትም ወይ የሚል፣ ጠቅላይ ቤተ ክህነት ውስጥ አላመነበትም የሚል ሀሳቦች ሲነሱ ነበርና ቤተክርስቲያን እንግዲህ የራሷ አካሄድ የራሷ መንገድ አላት። ተስፋን አትጨብጥም፣ እምነትን ነው የምትይዘው፣ እውነትን ነው የምትይዘው እና መግባታቸውን ስታውቅ የምስጋና ደብዳቤ ወይም መግለጫን በቅዱስ ሲኖዶስ እንደወጣ ተመልክቻለሁ እና በጣም ነው ደስ ያለኝ። ይሄም አንድ ችኮላ የሌለበት እርጋታ የተሞላበት እውነት ያለበት ነበር። በውጭ ሀገረ ስብከት ተመድበው ሐዋርያ አገልግሎታቸውን በመፈጸም ላይ የሚገኙ ብፁ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ፣ ኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ እንዲሁ ብፁ አቡነ ቴዎፍሎስ ዶክተር ማለት ነው። የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገረ ቤት መግባት ዓመታዊ ቅዱስ ሲኖዶስ መልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ ይታወቃል ይላል። ያም ጥያቄው ተቀብሎ እንደዚሁ ውሳኔ ስለተሰጠ መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተከትሎ ሦስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን የሚል ነው። እኛም እናቀርባለን። ግን እንዲህ አልነበረም ነገሩ። እንዲህ እንዲሆን ያደረገ ግድ የለም። እግዚአብሔርም የተመሰገነ ይሁን። ሁሉ ለበጎ ነው። እንግዲህ አጀንዳዎችን አጀንዳ አርቃቂ አባቶቻችን አጀንዳ ጨርሷል ብዬ አስባለሁ። ረቋል ትላንትናም እንደዚሁ ተወያይቶ ያጸደቁባቸዋሉ። የቅዱስ ሲኖዶስ ምላተ ጉባኤ መክፈቻው ጸድቋል። ከዛ ባለፈ ደግሞ የቅዱስ ሲኖዶስ ጽሕፈት ቤት ዓመታዊ የስራ አፈፃፀም ሪፖርት እንደዚሁ የተወሰኑ ውሳኔዎች በተመለከተ የአፈፃፀም ሪፖርት በጽሁፍ ተነበው ትላንትና ተወስነዋል። ከበጀት ከገንዘብ፣ ከዝውውር ከምደባ መች እንደምንጸዳ አላውቅም። ድንጋይ በድንጋይ ላይ እንዳይፈርስ ቤተመቅደሱን ሌሎች ወስደው ለሌላ አምልኮ እንዳይጠቀሙት፣ እግዚአብሔር ማደሪያ የሆነው ህንፃ ቤተ መቅደሱ ህንፃ ስላሴውን ቢሰራ ህንፃ ቤተ መቅደሱን መገንባት የሚችል ምእመን ይኖረናል። መጠንከር መቻል አለበት። እንግዲህ እግዚአብሔር ከእናንተ ጋር ይሁን። የሚወሰኑ ውሳኔዎችን እያየን በሚያሳዝኑት ላይ ይግባኝ ለመድኃኔዓለም እያልን በሚያስደስቱት ላይ እግዚአብሔር ከእናንተ ጋር ይሁን እያልን ብፁአን አባቶቻችን ከእናንተ ጋር እንቆያለን። ነገሩ ብዙ ነው። ዘንድሮ የሚያስፈራ ነው። የታቀደው የታሰበው እልፍ ነው። ሁሉም ብናወራው ሚዲያ ነው እና ከባድ ነው። እግዚአብሔር አምላክ ለሀገራችን፣ ለአባቶቻችን፣ ከምንም በላይ አማናዊት ለሆነችው ቤተክርስቲያናችን ሰላም እንዲያደልልን የምትችሉ ጸልዩ፣ የምትችሉ ጸልዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን፣ ፀሐዩን፣ ሀሩ መቋቋም አይችሉም እና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን ከዚህ ጎጆ አራት አምስት ወይን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ ተበቃ ሆኖ ሆኖ የምናድር ማለት ነው። ምንም አመራጭ የለም። ሀብሀብ፣ አገዳ፣ ምናምንም ስለማይገኝ ከፍትምን ስለሚበላው ራሱ በግሹም ስለማይገኝ ያው ከተት ብሎ መቻ ከመቻል ውጭ ሌላ አመራጭ የለም። አስፈለገ ደግሞ ቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀ ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው፣ አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።